ጦርነቱን ማን አሸነፈ? ኢራን ወይስ እስራኤል? የሁለቱ አገራት ባላንጣነት ዓመታትን የተሻገረ ነው። አንዱ የሌላኛውን ጠላት እያስታጠቀ ማሰማራት፣ አንደኛው በሌላኛው ላይ ግድያዎችን መፈጸም የተለመደ ነው። ሁለቱ አገራት ግን ፊት ለፊት መተኳኮስን ካስለመዱን ሁለት ዓመታት እንኳን አልሞላቸውም። አሁን ላይ ግን ነገሮች ከቁጥጥር ውጭ ሆነው 12 ቀናት የፈጀን የባላስቲክ ሚሳኤል የአየር ድብደባ ልውውጦችን አድርጓል። ንጹሃን ተገሏል፣ ሆስፒታሎች ወድመዋል፣ የመገናኛ ብዙሃንም የጥቃቱ ኢላማ ሆኗል። የሰላም አምባሳደር ነኝ የሚሉት ፕሬዝዳንት ዶናልድ ትራምፕ ኢራንን በቦምብ በደበደቡ ማግስት ብቅ ብለው እስራኤልና ኢራንን አስታርቅ ያለው ከአሁን በኋላ የተኩስ አቁም ይኖራል አሉ። ሰላም ጤና ያስጥልን። የተከበራችሁ የሰሞነኛ ቤተሰቦች፣ ለመሆኑ 12 ቀናትን በፈጀው የእስራኤልና ኢራን ግጭት ኢራን ምን ተጠቀመች? እስራኤልስ ምን አገኘች? በዛሬው ጥንቅራችን የጦርነቱን አሸናፊ ለመመልከት እንሞክራለን። እስከ ፍጻሜው ላይክ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ገቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሐል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል ከባለ አንድ እስከ ሶስት መኝታ በ 10 በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺ ብር ቅድመ ክፍያ 693 ሺ ብር ብቻ 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺ ብር ቀድመ ክፍያ 946000 ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺ ብር ቅድመ ክፍያ 1 ሚሊዮን 348 ሺ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺህ ብር ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። ከ13 ቀናት በፊት የእስራኤል ጦር ከ200 በላይ ተዋጊ ጄቶቹን አሰልፎ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ የኢራንን የኒውክሌር መሠረተ ልማቶች ካጠፋና በርካታ የኢራንን ጄኔራሎች ከገደለ በኋላ ኢራንና እስራኤል በይፋ ወደ ለየለት ግጭት ገብተዋል። በዚህ ግጭት ውስጥ ታዲያ ሁለቱም አገራት በርካታ ቢሊዮን ዶላሮችን ፈሰስ አድርገው በሚችሉት አቅም አንደኛው ሌላኛውን ለማጥፋትና ለመጉዳት የአየር ድብደባዎችንና የሚሳኤል ተኩሶችን ሲለዋወጡ ከርመዋል። በኋላ ላይ ግን ከእስራኤል ጎን ነኝ የምትለው አሜሪካ ቢቱ ስፕሪት ቦምብ ጣይ አውሮፕላኖቿን በመጠቀም የኢራንን የኒኩሌር መሠረተ ልማቶች ስትመታም ጦርነቱ ይስፋፋል መቆሚያ አይኖረውም ቢባልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱን አገራት አሸማግለው በተኩስ አቁም ግጭቱ ጋብ ብሎ ይገኛል። የግጭቱ አዋራ ተራቅፎ ሁለቱ ሀገራት በይፋ ወደ ሰላማዊ እንቅስቃሴ ከመመለሳቸው አስቀድሞ ግን አንድ ጥያቄ ይነሳል። በዚህ ጦርነት ማን አሸናፊ ሆነ? እስራኤል ከኢራን የተሻለ የቴክኖሎጂ የበላይነት እናም የምዕራባውያን ሀገራት ድጋፍ ቢኖራትም ኢራን ግን በርካታ የጦር አመራሮችንናም ወታደራዊ መሠረተ ልማቶችን አጥታም በጦርነት ውስጥ በመቆየት ወደ ተኩስ አቁም የመጣችበት ብቃት በበርካቶች ዘንድ አግራሞትን ፈጥሯል። በብዙዎች እምነት ታዲያ ኢራን የዚህ ግጭት አሸናፊ ነች ተብሎ እየተነሳ ነው። ምክንያቱ ምን ይሆን? የጦርነቱ መነሻ እስራኤልና ኢራን ለዘመናት የዘለቀ ባላንጣዎች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዳይሰፍን ዋነኛው ምክንያት ሆኖም ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻትን እስራኤልን ትንሿ ሰይጣን ስትላት አሜሪካንን ደግሞ ትልቋ ሰይጣን በማለት በሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጅ አዙር ጥቃት እንደምታስፈጽም ይነገራል። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ከሐሙስ ሰኔ 2017 አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የሀገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የሀገሪቱ ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ሲገደሉ የኒኩለር ተቋማትና ወታደራዊ መሰረተ ልማቶቿ ላይም ጉዳት መድረሱ ይታወቃል። ይህን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳይሎችና በድሮኖች አጥቅታለች። እስራኤል ኢራን አውዳሚውን የኒኩለር ጦር መሳሪያ ልትታጠቅ ከጫፍ ደርሳለች ይህም በህልውና ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንን በበኩሏ እስራኤል ሉዓላዊነቷን እየተጋፋችው በመሆኗም ራሷን ከመከላከል ወደ ኋላ እንደማትል አሳውቃ ነበር። በእስራኤል ያልጠበቀችው ጥቃት የተፈጸመባት ኢራን 430 ዜጎቿን በዚህ ግጭት ያጣች ሲሆን ከእነዚህ መካከልም 220 ሰዎች ንጹሐን ዜጎች ናቸው። በመጀመሪያዎቹ ጥቂት ቀናትም እስራኤል ለግጭቱ ቀድማ መዘጋጀቷን ተከትሎ በኢራን ላይ አስደንጋጭ ጉዳትን አድርሳለች። የኢራን የኃይል አቅርቦት በበርካታ ስፍራዎች ተቋርጧል። የኢንተርኔት አገልግሎት ሙሉ ለሙሉ በሚባል ደረጃ አልነበረም። እንዲሁም የእስራኤል የአየር ኃይል በኢራን ሰማይ ላይ እንዳሻው መፈንጨት ችሏል። ለዚህ ደግሞ ዋንኛው ምክንያት ሞሳድ አስቀድሞ በኢራን ውስጥ አስርጎ ያስገባቸው ምልምሎቹ በኢራን ወታደራዊ ተቋማትና አዛዦች ላይ ያደረሱት ያልተጠበቀ ጉዳት ነው። ነገሮች ግን በእስራኤል የበላይነት ሊቀጥሉ አልቻሉም። ኢራን ከደረሰባት ጉዳት አገግማ ራሷን አደራጅታ ዳግም ጠንካራ ሆና ብቅ ብላለች። የኢራን መልሶ ማጥቃት። ኢራን በእስራኤል ከደረሰባት ጉዳት አገግማ ወደ ግጭቱ ለመመለስ ጥቂት ቀናት ብቻ አስፈልጓታል። ስትመለስም የደረሰባትን ጉዳት ሊያስረሳ የሚያስችል ነው፣ እስራኤልን ብትሆን ለየትኛውም ጥቃት ተጋላጭ መሆኗን የሚያሳይ ጥቃትን በመፈጸም ጭምር ነው። በድሮንና ባላስቲክ ሚሳይሎች የታገዘው የኢራን ጥቃት በርካታ ጉዳትን በእስራኤል ላይ ያደረሰ ሲሆን በተለይም በፈረንጆቹ ጁን 19 በቤርሼቫ በሚገኘው ሶሮቋ ሆስፒታል ላይ ኢራን የፈጸመችው ጥቃት በኢራን እምነት በወታደራዊ መሠረተ ልማት ላይ ያነጣጠረ ሲሆን በትንሹም 32 ሰዎችን ገድያለው ትላለች ኢራን። በሌሎች ስፍራዎች ላይ የኢራን ባላስቲክ ሚሳይሎች ከፍተኛ ጉዳትን ያደረሱ ሲሆን 24 የእስራኤል ዜጎች ለሞት ተዳርገው ከ600 በላዩ ደግሞ ቁስለኛ ሆነዋል። እስራኤል ለዘመናት የገነባችው የቦምብ መጠለያ ስፍራም የዜጎቿን ሕይወት ባይታደግ ኖሮ ከዚህም በላይ እስራኤላውያን በዚህ ጥቃት መጎዳታቸው አይቀሬ ነበር። ኢራን ከራሷ ከምትተኩሰው ሚሳይል ውጪ የየመኑን ሀውቲ ታጣቂ ቡድን ጭምር በግጭቱ በማሳተፍ የተቀናጀ ጥቃትን በእስራኤል ላይ መፈጸምም ችላለች። በእስራኤል ጥቃት ወታደራዊ አመራሮቿ የተገደሉባት ኢራን ሟቾቹን አመራሮች በአዳዲሶች በመተካት የነበረውን የእዝ ሰንሰለት ሳይበጣጠስ እንዲቀጥል ማድረጓም አድናቆትን አትርፎላታል። ኢራን የአየር መከላከያ ዘዴዎቿንም ዳግመኛ በማስተካከል ከቀናት በኋላ ከእስራኤል በኩል የሚላኩ ድሮኖችንና የውጊያ ጄቶችን መታመጥ አለም ጀምራለች። በመጀመሪያዎቹ ቀናት ቀላል የሚባሉ ሚሳኤሎችን ወደ እስራኤል የተኮሰችው ኢራን ቀስ በቀስ ከባባድና አዳዲስ ሚሳኤሎችን በማውጣት የእስራኤልን የአየር መከላከያ ዘዴ ግራ በማጋባት ጭምር ቴልአቪቭና ቤርሼቫን የመሳሰሉ ትልልቅ ከተሞችን ወደ አመድነት ቀይራለች። የኢራን ጥቃትም ከቀን ወደ ቀን የሚጨምር እንጂ የሚቀንስ ሆኖ አለመታየቱ አስገራሚ ነበር። የአሜሪካ ጣልቃ ገብነት፣ የኢራኖች አለመበገር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ ሶስት የኒውክሌር ተቋማትን በቦምብ መደብደባቸውን አሳውቀው ነበር። ፕሬዝዳንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግር አስታውሶ ብዙ ኢላማዎች ቀርተዋል፣ የዛሬ ምሽቱ ከሁሉም በጣም ከባዱና ምናልባትም በጣም አደገኛው ነበር ብለዋል። ሰላም በፍጥነት የማይመጣ ከሆነ ግን ወደ ቀሪዎቹ ኢላማዎች በፍጥነት የሰላና በብቃት የተሞላ ጥቃት እንፈጽማለን ብለውም ነበር ዶናልድ ትራምፕ። አሜሪካ ጥቃት ከፈጸመችባቸው የኒውክለር ተቋማት መካከል ደግሞ ፎርዶ የተባለው የዩራኒየም ማበልጸጊያ አንዱ ነው። በኋላ ላይ የወጡ የሳተላይት ምስሎች ፎርዶ የተሰኘው የኒውክለር ማብለያ ጣቢያ በተወሰነ መልኩ መጎዳቱን፣ ነገር ግን ተጠግኖ ለአገልግሎት መዋል እንደሚችልም ያሳየ ነበር። በተጨማሪም ኢራን ኒኩሌር ለመስራት የሚያገለግሉ ዩራኒየሞችን ከአካባቢው ማሸሿን የሚጠቁሙ መረጃዎች በኋላ ላይ ወጥቷል። ከአሜሪካ ጥቃት ከሰዓታት በፊት የወጡ የሳተላይት ምስሎች እንደሚያሳዩት የኢራን ጦር ዋነኛ ተሽከርካሪዎች በፎርዶ የኒኩሌር ማብለያ ጣቢያም በከፍተኛ ሁኔታ ሲመላለሱ የነበረ ሲሆን ኢራን ከጣቢያው ውስጥ ያላትን ዩራኒየም አሽሽታለች ተብሏል። ኦፕን ሶርስ ኢንቴሊጀንስ የተሰኘው ተቋም ከሳተላይት ባገኛቸው ምስሎች መሰረት ከዚህ ቀደም ታይቶ በማይታወቅ ሁኔታም በፎርዶ የኒኩሌር ማብሊያ ጣቢያ አካባቢ ከፍተኛ የተሽከርካሪ እንቅስቃሴ ከአርብ አመሻሽ ጀምሮ ይታይ ነበር። ከአሜሪካ የቦምብ ጥቃት በኋላም ኢራን የሆርሙዝ ሰርጥን ዘጋለው ማለቷም የዓለምን የነዳጅ ዋጋ በአስር በመቶ የጨመረው ሲሆን ኢራንም አሜሪካ ወደ ግጭቱ ብትገባም አያስፈራኝም በማለት በኳታር የሚገኘውን የአሜሪካ የጦር ቤዝ ጭምር በሚሳይል ደብድባለች። በግጭቱ የተገኙ ዋና ዋና ውጤቶች፣ እስራኤል ኢራን ላይ ጥቃት ከከፈተች በኋላ በርካታ የኢራን የኒውክለር ተቋማትን በመምታት ከሰባ በላይ የአየር መከላከያዎችን በማውደምና ትልልቅ የሚባሉ የሀገሪቱን ጄኔራሎችና የኒኩሌር ሳይንቲስቶች በመግደል ጭምር ኢራን ላይ ጉዳትን አድርሳለች። የእስራኤል መንግስትም በማህበራዊ ትስስር ገጾች ላይ በመምጣት የኢራንን የባላስቲክ ሚሳኤል ምርት ለዓመታት ወደ ኋላ አስቀርተነዋል የኢራን የኒኩሌር ፍላጎትም አብቅቶለታል በሚል ከፍተኛ ደስታን ሲያሳይ ነበር። ነገር ግን የእስራኤል ጥቃት የተፈለገውን ውጤት ላለማምጣቱ በርካታ ማሳያዎችን ማቅረብ የሚቻል ሲሆን ከእነዚህም መካከል የኢራን የባላስቲክ ሚሳኤል ጥቃት እስራኤል ከምትለው በተቃራኒ እየጨመረ መምጣቱ ነው። ከዛ ባለፈም እስራኤል ይህን ጥቃት ለመፈጸም በሁለት ዓመታት በጋዛ ውስጥ ካወጣችው ወጪ እጥፍ ማውጣቷም እስራኤል በግጭቱ ከፍተኛ ኢኮኖሚያዊ ኪሳራ ውስጥ እንደገባች ያሳያል። በተቃራኒው ኢራን ያስመዘገበችው ድል በርከት ያለ ነው። ሀገሪቷ ኒኩለር ለመስራት የሚያስፈልጓትን ንጥረ ነገሮች ይዛ የቆየች ሲሆን በእስራኤል ላይ በፈጸመችው የሚሳኤል ጥቃትም የእስራኤል የአየር መከላከያ ዘዴዎች በቀላሉ ሊጣሱ እንደሚችሉ ለሌሎች የእስራኤል ጠላቶች ማሳየት ችላለች። ከዛ ባለፈም አዳዲስ ባላስቲክ ሚሳኤሎችን ኢራን የሞከረችበት ታላቅ ግጭትም ሆኖ ለሀገሪቷ አልፏል። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ፣ በመሐል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሦስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9460 ሺህ ብር፣ ቅድመ ክፍያ 946 ሺህ ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺህ ብር ቅድመ ክፍያ 1 ሚሊዮን 348 ሺህ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺህ ብር ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።